እሺ፣ እንዴት ናችሁ? ዛሬ በተደጋጋሚ በሚነሳው ኢጎ ጠቃሚ አይደለም ወይም ደግሞ ኢጎ ጎጂ ነው እንትናኮ ኢጎ አለበት የሚለውን ሀሳብ ለማጥራት ነው የመጣሁት። ምናልባት ኢጎን በተሳሳተ መንገድ እየተረዳን ነው ብዬ ስላመንኩ ነው። ኢጎ ማለት በጣም ለአንድ ሰው በጣም ጠቃሚ ነገር ነው። ኢጎ እኔ ወይም ደግሞ የኔ የምንለው ነገር መገለጫ ማለት ነው። ለአንድ ሰው እኔ ብሎ መናገር የሚችለው ነገር እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የሚለውን ነገር ማለት ነው። ስለዚህ አንድ ሰው ኢጎ የለውም ወይም ደግሞ ኢጎ አያስፈልግም፣ ኢጎ ጠቃሚ አይደለም የሚለውን ነገር ከማንነት ክራይሲስ ጋር የሚያያዝ ነገር ነው። አንድ ሰው ኢጎ ሊኖረው ይገባል፣ ግን ማተር የሚያደርገው ወይም ደግሞ ያንን ነገር እንዴት ይገልጸዋል። ኢጎ ሀልዚ ነው ወይም ደግሞ ጤናማ ኢጎ ነው ያለው ወይም ደግሞ የሌለውም ብለን ልንገልጸው ብንችል የተሻለ ነው። አንድ ሰው እኔ ማን ነኝ ብሎ እራሱን ሲጠይቅ ካሳለፋቸው ኤክስፒሪያንሶች ከውድቀቶቹ፣ ከአቺቭመንቶቹ በመነሳት ለራሱ የሚሰጠው ቫሊዩ ይኖረዋል። ያንን ቫሊዩ እኔ እንደዚህ ነኝ ብሎ እንዲገልጽ እራሱን ያስችለዋል ማለት ነው። ኢጎ በፍሮይድ ቲዮሪ በኢድ እና በሱፐር ኢጎ መካከል ባላንስ እያደረገ የሚቆይ የማንነት መገለጫ ነው። ይሄ ማለት ምን ማለት ነው? በቀላሉ እኔና ሌላውን የምናይበት ባውንደሪ የሚሰራልን ከሌላው ሰው ጋር ወይም ደግሞ ከሪድ ወርልዱ ጋር በምን አይነት መልኩ ነው ኢንተራክት ማድረግ ያለብን የሚለውን መስመር የሚሰራልን ነገር ነው እና ግን ምንድን ነው ኢጎ በአግባቡ ካልተያዘ ወይም ደግሞ ሀልዚ ካልሆነ ምን ይሆናል? ምንድን ነው ችግሩ? በምንስ ሊገለጽ ይችላል? አንድ ሀልዚ የሆነ ወይም ደግሞ ጤናማ ያልሆነ ኢጎ የሚለውን ስናይ ጤናማ ያልሆነ ኢጎ እኔን እኔ የሚለውን ነገር በጣም በከፍተኛ ሁኔታ ከዛ ጋር አታችመንት ይፈጥራል ማለት ነው። ይህም ደግሞ ሰልፊሽ ለመሆን ሰዎች በጣም ራስ ወዳድና ከራሳቸው ውጭ ሌላውን የማያዩበት ደረጃ ላይ ሊያደርሳቸው ይችላል። ስለዚህ ምን ይሆናሉ? ኢጎይስቲክ በጣም ኤክስቴንድ ያደረገ ኢጎ ሊኖራቸው ይችላል ማለት ነው። ስለዚህ ይሄ ደግሞ ችግሩ ምንድን ነው ለእኔ ብቻ ነው የማስበው በሁሉም ነገር ላይ እኔን ነው የማስቀድመው እኔ ብቻ ነኝ ያለሁት የሚለውን አስተሳሰብ እንዲይዙ ያደርጋቸዋል በሌላም መልኩ ብናየው እኔ ያልኩት ነው ትክክል በስራ ቦታም በተለያዩ ቦታዎች ላይ እንደዚህ አይነት ባህር ያላቸው ሰዎች ሊያጋጥሙን ይችላሉ ይሄ ማለት እኔ ያልኩት ነው ትክክል የእኔ ሀሳብ ነው ትክክል እኔ ነኝ የማውቀው ሌላው ሰው ከኔ በታች ነው፣ ሁሉንም መረዳት የምችለው እኔ ነኝ በሚል ሀሳብ ውስጥ ይገቡና ራሳቸውን ሱፒሪየር ወይም ደግሞ ከሁሉም የበላይ የሆነ አድርገው ወደ ማየት ውስጥ ሊገቡ ይችላሉ። ስለዚህ ምን ያደርጋል? ትዕቢተኛና ወደ ናርሲሲስት የሆነ ወይም ደግሞ በጣም ራሳቸውን የተሻለ እኛ ብቻ ነን አዋቂ ወደሚለው እንዲገቡ ያደርጋቸዋል። እንደውም አንዳንድ ሰዎች ካያችሁ ወይም ታይትላቸውን ወይም ደግሞ ኢንጂነር ዶክተር የሚለውን ስም በጣም አግዝፈው በመያዛቸው የተነሳ በኖርማል ስማቸው በተጠሯቸው በጣም ኃይለኛ ችግር ወይም ደግሞ ጠውጢ ነገር ሊፈጠር ይችላል። ለምን ዶክተር ወይም ኢንጂነር ወይም ደግሞ በሌላኛው በማዕረግ ያልጠራኝም በሚል አምባጓሮ ሊፈጠር ይችላል ማለት ነው። ይሄ የነዛ ሰዎች አንዱ መገለጫ ሊሆን ይችላል። የሚገርመው ነገር ደግሞ ኢጎይስቲክ የሆኑ ሰዎች በአብዛኛው የተሳካላቸው ናቸው። ማለት መከበርን ወይም መፈራትን፣ እነሱ ትክክል ናቸው የመባለን ስለሚፈልጉ በአብዛኛው እንደዚህ አይነት ሰዎች በድርጅቱ ውስጥ ይሁን በማንኛውም ቦታ ላይ በኃላፊነትና በመሪነት ደረጃ ላይ ይቀመጣሉ። ይሄ ምን ይሰጣችኋል? ሴፍ የመሆን ወይም ደግሞ የመሰማት የመደመጥ ያሉት ትክክለኛነት ነገር በሌላው የመፈጸም ነገር ስለሚኖረው በአብዛኛው እንደዚህ አይነት ቦታ ላይ ይቀመጣሉ። ይሄ ኢጎ በጣም ከፍ እያለ ሲመጣ የሚያመጣው ጉዳት ነው። ኢጎ ከሌለውስ ሰው ምን ይሆናል ለማለት ኢጎ በጣም ትንሽ የሆነ ሰው፣ እኔ የሚለው ነገር የሌለው ሰው ምን ሊሆን ይችላል ብለን ስናይ ኢጎ የሌለው ሰው ባውንደሪው በጣም ዝቅ ያለ ይሆናል። ወይም ደግሞ ሰዎች እንደፈለጉ ሊያደረጉት ይችላሉ። ይሄ የኔ ነው፣ ይሄ እኔ ነኝ፣ ለምን እንደዚህ ታደርጋላችሁ? ወይም ደግሞ እሱ ያለውን ነገር እኔ ነኝ የሚለውን ነገር አልፎ ሲሄዱበትም ለመከላከል አቅም አይሆኑም። ስለዚህ ማንኛውም ሰው እንደፈለገ ሊጠቀምበት የሚችል ሰው ይሆናሉ ማለት ነው። በተቃራኒው ቅድም በጣም ከፍ አድርገው ራሳቸውን በማሰብ ሌላውን ሲጨቁኑ፣ እዚህ ጋር ደግሞ በጣም ትንሽ የሆነ ኢጎ በመኖሩ ወይም ደግሞ ህልዚ ያልሆነ ኢጎ በመኖሩ ምክንያት ሌሎቹ እንዲበድሏቸው ባውንደሪያቸውን እንዲያልፉ ክፍት ይሆናሉ ማለት ነው። ስለዚህ በሁለቱም መንገድ ኢጎ ጉዳት ሊኖረው ይችላል ማለት ነው። ስለዚህ ጤናማ ኢጎ ያስፈልገናል። ኢጎ አስፈላጊ ነው፣ በጣም ጠቃሚ ነገር ነው። ግን ጤናማ የሆነ ኢጎ ወይም ደግሞ እኔ የምንለው ሰልፋችን ያስፈልገናል ማለት ነው። ስለዚህ ጤናማ ኢጎ ያለው ሰውን እንዴት ማወቅ ይቻላል? እንዴት መለየት ይቻላል? የሚለው አንደኛ ጤናማ ኢጎ ያለው ሰው ስለራሱ ጥሩ የሆነ ግንዛቤ ኖርማል የሆነ ግንዛቤ ይኖረዋል። ማለት ምን ማለት ነው? የሌሎችን ሐሳብ፣ ነቀፌታን ቢሆን አመለካከት የሚያከብር የሚረዳ ሰው ይሆናል ማለት ነው። እኔ ብቻ ያልኩት ይሁን ወይም ደግሞ እነሱ ያሉት ነው ሁሌም ትክክል የሚለው ይቀርና፣ እኔ ይሄ አመለካከት አለኝ እነሱ ደግሞ ይሄንኛውን አመለካከት ሲያመጡ አይረብሸኝም ሰና ላይ ዛርጌ ሌላ ነገር ውስጥ አልገባም እንደማለት ነው። ሌላኛው ሲሞገሱም ሆነ ሲነቀፉ በጣም ደስታ ውስጥና በጣም ሀዘን ውስጥ አይገቡም ምክንያቱም ጥሩ የሆነ የራሳቸው የሆነ አመለካከት ስለሚኖራቸው በጣም ደስታና ሀዘን ውስጥ ሊገቡ አይችሉም። ሌላው አዲስ ነገሮችን ለማወቅ ዝግጁ ይሆናሉ። ምክንያቱም ለሌላው ሰው ከኔ ውጭ ሌላም ሰው ሊያውቅ ይችላል ሊረዳ ይችላል እነዚህ ነገሮች ብሎ ስለሚያስቡ ክፍት ይሆናል ማይንዳቸው ሌላኛው የቀረው ምንድን ነው? የራሳቸው ባውንደሪ እንዳላቸው ሁሉ የሌላውን ሰው ባውንደሪ ያከብራሉ። አልፈው ያልሆነ ነገር ሰዎች ላይ ማድረግ ተገቢ እንዳልሆነ ይገነዘባሉ ማለት ነው። ስለዚህ ኢጎ ያው በተለያየ ምክንያት ኢጎ አያስፈልግም። ኢጎ ጎጂ ነው። በቡዲዝም ውስጥም ኢጎ ለሰፈሪንግ ወይም ደግሞ ለስቃይ የሚያጋልጠን አንዱ ኢጎ ነው ይባላል እና ኢጎ በጣም ጠቃሚ ነገር እንደሆነ በዚሁ አጋጣሚ ብዙ ሚስ ኢንተርፕሬቴሽን ስላለ እሱን ለማየት ነው የመጣሁት።